ሰላም ሰላም፣ እንዴት አመሻችሁ? እኔ እግዚአብሔር ይመስገን ሰላም ነኝ። ሙስሊምም ክርስቲያኑ ክርስቲያንም ምሽታችሁ የፍቅር የሰላም የአንድነት የተባረከ ሌሊት ያድርግላችሁ ብለናል። ብቅ ጥልቅ ፈካ ደመቅ ነጠፈ ብዬ ደስ ብሎ በቃ ልቤ ሁሉ በአሴት ተሞልቶ ብቅ ብዬላችኋለሁ። ዋይ ዋይ ዋይ! ሄልዬ ሄልዬ፣ እኔ ጀግና የኔ እንቁ የኔ ሸበላ እኮ ልጅ ምን የመሰለ ሸበላ፣ እስከነ ነብሱ፣ እስከነ ቃጭሉ ይዛ ከችችች ብላልናለች። አብያት አብያት አብያት፣ ስንቱ ምቀኛ ይቃጠላል። ወይ ተናለኝ፣ እንደ ደነገጥኩ መሰለኝ እኔ ራሴ። ወይ ወይ ሄል የኔ ጀግና የኔ እንኩ እንቁ በኢየሱስ ስም ልጁ እንዴት አባቱ ያምራል። እግዚአብሔር ምስክሬ ነው። አይደለም አንቺ፣ እኔ ራሴ ልቤ ትርክክን ያለበት። እንዴት አባቱ ያምራል። ታስ ለማንም ኩታራም የምመጨነቅ ነው ካሁኑ ዲ። እግዚአብሔር ምስክሬ ነው። በኢየሱስ ስም የሚከቶላት ሁሉ ሸበላ ሸበላ ሸበላ የሆኑ ወንዶች እኮ ናቸው። ይብላይ ለማንም ቱሪናፋ ለማንም ቡቅቧቅ ለማንም ጉረኛ፣ በባዶ ኪስ የሚጎር ጉረኛ ይብላኝ፣ ይብላኝ፣ ይብላኝ። የኔ እንቁ እንዲህ ጀግና ሆነሽ ነው እኛ ማየት የምንፈልገው። በቃ እግዚአብሔር እንደ ዛሬ ተደስቼ አላውቅም። በቃ ምን እስ በስ ኢየሱስ ከሰው አይን ያውጣሽ። ለማንኛውም ፕራንክም ቢሆን ይሄ አንበሳ ከእጅ ማምለጥ የለበትም። በፍጹም የለበትም። እዋይ ዋይ ሽማግሌው ዛሬማ እንቅልፍ አይተኛም። ሽማግሌው አብፀይ ቁርፂ አብፀይ ቁርፂ ሲል ነው የሚያድረው። ወይን እንዴት አባቱ ታምራላችሁ! ክርስቶስን ከቁመና ቁመና ከአካሄድ አካሄድ ዋይ ንጥሬሽን ልጥፌሽን ውትፌሽን እቅፌሽን አልጋ ዝርሬሽን አቤት አቤት አቤት አቤት አቤት መድኃኒዓለምዬ እንደው ክብር ላንተ ይሁን። ለምቀኛ ለተንኮለኛ ለመተተኛ ከባድ መድኃኒት ነው የተገኘው። ዋይ ሼባው እኮ ምን የመሰለ ኮረዳ እናቴ! እንዲህ እንኳን ልብ ድንግጥ የሚልበት ልጅ እኩኑ ዛሬ እኮ ይህ ልየ ይዘሽ መጣሽው። እንዴት አባቱ ያምራል፣ ያምራል። እሰይ፣ እሰይ፣ እሰይ፣ እሰይ፣ እሰይ ለጠላትም ለወዳጅም ማለት ነው። ሼባውማ ዛሬ እንቅልፍ አይተኛም። በህልሙም በእውኑ ዋይ ሲል ነው የሚያድረው። ለማንኛውም ፕራንክሽ ተመችቶናል። ፈትል ድንግጥ ብር ብላ ደነግጣለች። ነ ያፈር ብላ የኔ እናት ሱስዬ ራሱ ደነግጠች እኮ። ወይኔ ደግሞ ልጁ እንዴት አባቱ ያምር። አተኛኘቱ ራሱ በቃ ክላስ ውስጥ እስከነነብሱ ነብሱ ሼባው እራሱ ያን ክላስ ያየው እራሱ አይመስለኝም። ለማንኛው ምችት ድልት ይበልሽ እኔ እናት በጣም የሚያምር ለነገሩ የሚከተሉሽ ሁሉ ጀግና ጀግና ወንዶች ናቸውና በዚሁ ቀጥ በቃ እንደዚህ ፈካ ድምቅ ብለሽ ማየት ነው የምንፈልገው። ይሄ ሰውዬ ግን እናት ትምህርት ከዓይንሽ ዝር እንዳታደርጊው። ያምራል፣ ያምራል። ዋይ ዋይ! የሼባውን እኮ ሁለቱ እጥፍ ነው የሆነው ልጁ ከሰው ዓይን ከመጋኛ ከውቃቢ ይሰውርሽ እና ተመችቶናል። ለማንኛውም እንደዚህ ሆነሽ በስራሽ ጠንክሬ በርቺልን። በፍራንክሽ ናይ ተከታዮችሽ ማለት ነው፣ እንዲናፍቁሽ ቀን በቀን ነይልን ነው የምንልሽ። ለማንኛውም እግዚአብሔርን ዛሬ በጣም ነው ደስ ያለኝ። እግዚአብሔር ይጠብቃችሁ፣ ክፉን ያርቅላችሁ፣ መብርሃን ትጠብቅላችሁ። በቃ መስራት ያለብሽን ዩቲዩብ ከጓደኞችሽ ጋር ብቅ ጥልቅ፣ ፈካ፣ ደመቀ፣ ነጠፍ ብለሽ ስሪ። አንቺ ከፈለግሽ ወንድ ልጅን እንዲህ ማንበርከክ እንደምትችይ ራሱ ማስረጃ ነው። ለማንም ኮተታም፣ ለማንም ሾካካ። ውይ ይቅር በለኝ መድኃኒዓለም፣ ያምልጦኝ ነው። እንዲህ እየመረቀኩ እየተራገምኩ ነው። እንዲህ አየኔ ነገር፣ ወይ ወይ ወይ ወይ ወይ። ለማንኛውም በዚሁ ቀጥ ይልን። ፈትልይ ራሱ እኮ ድንግጥን ያለችው በቃ እኔ እንጃ ወይ ወይ፣ እስካሁን ማለት ነው። እስካሁን ውስኪ ውስኪ ሆነ፣ መንደረን የሆነ ወጠብሻ ይዘሽ የመጣሽው ይሄ ነው። ሼባው እኮ ወይ ወይ፣ ቁመቱ እራሱ ከሼባው አይበልጥም እንዴ? እንኳንም ቀረ። የተሻለ ነገር እኮ መድሃን ያለም ያመጣል። እንደው ሄ ድምጼ፣ ጉሮሮዬ ተከፍቶ እንደው ሄ፣ ጉንፋኑ ጉሮሮዬ ተከፍቶ እንደው ስንጠቅ ብዬ የማወራበት ቀን ናፈቀ። ለማንኛውም መልካም ምሽት ይመቻቸው።